ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችም በጻድቃን ማኅበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና፣ የክፉዎች መንገድ ግን ትጠፋለች። መዝሙር ሁለት አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውን ከእኛ እንጣል። በሰማይ የሚኖር እርሱ ይሰቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያወካቸዋል። እኔ ግን ንጉሴን ሾሙ፣ በተቀደሰው ተራራዬ በጽዮን ላይ። ትእዛዙን እናገራለሁ። እግዚአብሔር አለኝ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ለምነኝ አሕዛብን ለርስት የምድርንም ዳርቻ ለግዛት እሰጥሃለሁ። በብረት በትር ትጠብቃቸዋለ፣ እንደ ሸክላ ሰሪ ቃም ትቀጠቅጣቸዋለ። አሁንም እናንት ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆችም ተገሰጹ። ለእግዚአብሔር በፍርሃት ተገዙ፣ በረአድም ደስ ይበላችሁ። ተግሳጹን ተቀበሉ፣ ጌታ እንዳይቆጣ እናንተም በመንገድ እንዳትጠፉ ቁጣው ፈጥና ትነዳለችና። በእርሱ የታመኑ ሁሉ የተመሰገኑ ናቸው። መዝሙር ሶስት አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙ ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮኋለሁ፣ ከተቀደሰ ተራራውም ይሰማኛል። እኔ ተኛው አንቀላፋውም፣ እግዚአብሔር ደግፎኛልና ነቃው ከሚከቡኝ ከአእላፋት ሕዝብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ፤ አንተ የጠላቶቼን መንጋጋ መትተሃልና የክፎችንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፤ በረከትህም በሕዝብህ ላይ ነው። መዝሙር አራት የጽድቄ አምላክ በጠራሁት ጊዜ መለሰልኝ፤ በጭንቀቴም አሰፋህልኝ። ማረኝ ጸሎቴንም ስማ እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርን ለምን ትወዳላችሁ? ሐሰትንም ለምን ትሻላችሁ? እግዚአብሔር በጻድቁ እንደተገለጠ እወቁ። እግዚአብሔር ወደ እርሱ በተጣራው ጊዜ ይሰማኛል። ተቆጡ፣ ነገር ግን ኃጢአትን አታድርጉ። በመኝታችሁ ሳላችሁ በልባችሁ አስቡ፣ ዝም በሉ። የጽድቅን መሥዋዕት ሰው፣ በእግዚአብሔርም ታመኑ። በጎውን ማን ያሳየናል የሚሉ ብዙ ናቸው። አቤቱ፣ የፊትህ ብርሃን በላያችን ታወቀ። በልቤ ደስታን ጨመርህ፤ ከስንዴ ፍሬና ከወይን ዘይትም ይልቅ በዛ። በሰላም እተኛለሁ አንቀላፋለሁ፤ አቤቱ፣ አንተ ብቻህን በእምነት አሳድረኸኛልና።